ሚቀጠሩ ሀይሚ ልደት የምታከብሪ ከሆነ ይህን ቪዲዮ የምታየው ከሆነ ወይኔ፣ ለነገሩ ብሩኬ ፍቅረኛ ይዞ መጣ፣ ፍቅረኛ ይዞ መጣ፣ ፍቅረኛ ይዞ መጣ በስንል ነው እንግዲህ ዋለው ዛሬ ቀኑ ሙሉ ስናጨበጭብ ስናጨበጭብ፣ ዩቱብ መንደር፣ ቲክቶክ መንደር ስላችሁ ስላችሁ ነበር። እንግዲህ ፍቅረኛ አይደለችም፣ ጓደኛ ናት። በሀይሚ ልደት ዝግጁ ላይ ናቸው፣ በዱባይ በዱባይ። ዱባዮች የት ናቸው? ዱባይዎች ሃይሚን ጠብቋት እንግዲህ በዱባይ ብሏል ብሩኬ ብሩኬ ዝግጅት ላይ ነው ያለው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ተናለብ ሰዎች እንዴ እናንተ ደና ናችሁ ነው ደና ነኝ አልহামዱሊላ እንግዲህ አሁንም በአዲስ ቪዲዮ መጥቼላችሁ አለው ብሩኬ ቪዲዮ ለቀዋል እንዳያችሁት ጓደኛውም ይዟት መጥቷል አዲስ ጓደኛ ይዞ መጣ በስንል ነው እንግዲህ ቀኑም ሙሉ ከዩቱብ መንደርስን ቀብጣው ነው ያልነው ስናጨበጭብ ነው ያል ነው ግን ፍቅረኛ አይደላችሁ ሙዶች የተረጋጉ ፍቅረኛ አይደለችም። ሀይሚን ሊያስደነግጣት የበቀደሙን ብድር ሊከፍል ነው እንግዲህ ዛሬ አመጣጡ። ሀይሚዬ አይዞሽ፣ ብሩኬ ባንቺ አይጨክንም። ባንቺ ጨክኖ ሌላ ሴት ይዞ አይመጣም። ልደትሽ ደርሷል፣ ጥሪን እንመጣለን ብሎ እንግዲህ እሷንም ጥሩ ሁነሽ፣ ቆንጆ ሁነሽ ነይ ብሏታል። እንግዲህ ጓደኛውንም ማለት ነው። እና ብሩኬ መቼም ባንቺ አይጨክንም። ሀይሚዬን አትንኩብኝ፣ አትንኩብኝ ብሏል እንግዲህ ለዚህ እንኳን ለልደትሽ አበቃሽ። የት ነው የሚከበረው ልደትሽ? ዱባይ ነው ተብሏል። ዱባይ ነው የሚባል ነገር ደርሶናል። እንኳን ለዚህ አበቃሽ እንበልሽ። ብሩኬ ወንድማችን ያው ልደቷ ልደቷን ልታስታውቅ ነው የመጣቀው እንጂ ሌላ ፍቅረኛ ወላ ሌላ ሴት ይዘክ እንዳልሆነ ሙሉ ተስፋ አለን። በሰላም እንግዲህ በልደትሽ አንድ ላይ ሆናችሁ በደስታ በፍቅር እንድትመጡ ተስፋ እናደርጋለን። ብሩኬ እንለዋለን። ውዶቼ ለቤት አዲስ የሆናችሁት ሰብስክራይብ አርጉ፣ ነባር የነበራችሁት ሼር ላይ ኮሜንት በማድረግ አበረታቱኝ። ውድ የአገሬ ልጆች እላችኋለሁ። በሌላ ቪዲዮ እስከምንገናኝ አሰላም አለይኩም ወራህመቱላሂ ወበረካቱ